አሰላም አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦች? ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ አዲስ ነገር ይዤ ብቅ ብያለሁኝ። ከዛ በፊት ግን ለዚ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን እስከ መጨረሻ ላይክ እያደረጋችሁ ተከታተሉ። ለየጓደኞቻችሁ ምሸር አድርጉላቸው። ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። ዛሬ ቀኑ ቅዳሜ ነው። አፕሪል 12 2025 የቅዳሜን የቀኑ ውሎ የማሳውቃችሁ ሲሆን ያው እንግዲህ በሪያድ በጅዳ አዲስ ነገር ያለው በየት ነው የሚለውን አብረን የምንመለከት ይሆናል ማለት ነው። ውድ ቤተሰቦቼ ከእናንተ የሚጠበቀው ላይክ ማድረግ ነው። ከቻላችሁ ላይ የጓደኞቻችሁ ሼር አድርጉላቸው። እንግዲህ ዛሬ ወደ መጣሁበት ስመለስ የማሳያችሁን ወርቅ ከመንገዴ በፊት አዲስ ነገር ወዳለበት ይሄዳለሁኝ። በሪያድ አዲስ ነገር አለ፣ በጅዳ አዲስ ነገር አለ። ነገር ግን በሌሎች ከተማዎች በጀዛንና፣ በመካ፣ በመዲና፣ በጦይፍ፣ በራቦ እንዲሁም በአብሃና በከሚዝ ሳውዲ አረቢያ ውስጥ በሌሎች ከተማዎች ባለፈ እንደነገርኳችሁ ነው፣ አዲስ ነገር የለም፣ አልጨመረም የዋጋ ጭማሪ ወይንም ቅናሽ አላሳየም ማለት ነው። ሀባይ ከዛ በመቀጠል ሪያድ ላይ የዋጋ ጭማሪ አለ። ጅዳም ላይ እንደዛው ማለት ነው። ነግራችኋለሁ። ዋጋው ምን ያክል ነው የሚለውን እነግራችኋለሁ ማለት ነው። እንግዲህ ያው ሪያድ ባለፈ ነግሪያችኋለሁ፣ ምን ያክል ነው የሚለውን ጅዳ ላይም እንደዛው ነግሪያችኋለሁኝ። እስኪ አሁን ያለውን ለውጥ ምን ያክል ነው የሚለውን በደንብ እውት ማለት ነው። ከዛ ባለፈ ሀጅ በሚቀርብ ሰዓት እኔ ወርቅ ግዙ ብዬ አልመክራችሁም። ምክንያቱም ከየሀገሩ የሚመጡ ሀጃጆች የሚበልጡት ወርቅ ይገዛሉ ወደ ሀገራቸው ሲመለሱ በዛን ሰዓት ይወደዳል ማለት ነው። ስለዚህ ሀጅ ከወጣ በኋላ ሁለተኛው ሶስተኛው ወራይ ወደዛ ብትገዙ የተሻለ ይመስለኛል። በጅዳ እንግዲህ አንድ ግራም ሀያ አንድ ካራት የባህሬን ወርቅ ሶስት መቶ ሰባ ዘጠኝ ሪያል ነው። ከመስን እያው ጋር ማለት ነው። ሀያ ሁለቱ ካራት ሶስት መቶ ሀምሳ ስምንት ሪያል እየተሸጠ ይገኛል። ሀያ አራቱ ካራት ሶስት መቶ ዘጠና አንድ ሪያል እየተሸጠ ይገኛል ማለት ነው። ከመስን እያውጋ አስራ ስምንቱ ካራት ሁለት መቶ ዘጠና ሶስት ሪያል እየተሸጠ ይገኛል። ከመስን እያውጋ ማለት ነው። ባለፈ ምን ያክል ነው የሚለውን እንግዲህ ለእናንተ ትቻለሁ ማለት ነው እንግዲህ በሪያድ 18ቱ ካራት 363 ሪያል እየተሸጠ ይገኛል። ባለፈ 357 ሪያል ነበር ማለት ነው። 21 አንዱ ካራት ዛሬ ላይ 412 ሪያል እየተሸጠ ይገኛል። ባለፈ 403 ሪያል 390 ሪያል ነበር ማለት ነው። ዛሬ በጣም ጨምሮ አራት መቶ አስራ ሁለት ሪያል ገብቷል ማለት ነው ሀያ ሁለቱ ካራት በዛሬው በቅዳሜ ውሎ አራት መቶ ሀያ ዘጠኝ ሪያል እየተሸጠ ይገኛል። ባለፈ እንግዲህ አራት መቶ ሀያ አራት ሪያል ሀያ ሶስትም እንደዛው ነበር ማለት ነው። ዛሬ ሀያ አራቱ ከአራት አራት መቶ ስልሳ አንድ ሪያል እየተሸጠ ይገኛል ባለፈ ምን ያክል ነው የሚለውን ለእናንተ ትቻለሁ። እንግዲህ ከባለፈ እና ከዛሬ ለውጡ ምን ያክል ነው፣ ምን ያህል ጨምሯል የሚለው እናንተ መገመት ትችላላችሁ ማለት ነው። ውድ ቤተሰቦቼ ስለዚህ ራያዴና ሪያድና ጅዳ የዋጋ ጭማሪ አለው። እንግዲህ ለምን እንደኋላ አላውቅም። ስለዚህ አሁን ሰዓት ላይ ያው እንግዲህ ወደፊት አሁን ሀጅ እየመጣ ስለሆነ ምን ያክልም አልቀረውታ። እንግዲህ ያው ከሁለት ወሩ ላይ እያነሳንለት አይደለ ወርቅ የመግዛቱ ነገር ትንሽ ጋብ ብትሉ ሁላችሁም ጥሩ ነው ብዬ አስባለሁኝ። በእርግጥ እኔም እንደናንተው የወርቅ ፍላጎት አለኝ የመግዛቱ ነገር ግን እንደምታዩት ወርቅ እየጨመረ ሄደ፣ ሊቀንስ አልቻለም። ግን እንሻላ እንግዲህ ሲቀንስ አብረን የምንገዛ ይሆናል። ከዛ በመቀጠል እንግዲህ ያው እንደነገርኳችሁ አስራ ሶስቱን ግራም ምን ያክል ተገዛ፣ ዋጋው ምን ያክል ነው የሚለውን እነግራችኋለሁ። እስኪ እናንተ ምን ያክል ነው ብላችኋል? በራሳችሁ የእናንተን ግምት ምን ያክል እንደሆነ ባላውቅም የወርቁን ሂሳብ ግን እነግራችኋለሁ ማለት ነው። አስራ ሶስት ግራም ከነሀብሉ ከነማጫወቻው። አራት ሺህ ዘጠኝ መቶ ሀያ ሰባት ሪያል ነው ማለት ነው ዋጋው። እና ውድ ቤተሰቦች እንግዲህ ይህንን ይመስላል። ወርቅ ስትገዙ ሁልጊዜም እንደምነግራችሁ ካራቱን እው የወርቁን ጥራት ማለት ነው ካራት ማለት የወርቅ ጥራት ሲሆን፣ ግራም ማለት ደግሞ መጠኑ ነው። ውድ ቤተሰቦች እንግዲህ መጠን ማለት ነው። ማንኛውንም ነገር ሲገዛ በልክ ነው አይደለም በመጠን ነው። ግራም ማለት መጠን ነው። ካራት ማለት የወርቁ አይነት ነው፣ ጥራቱ ማለት ነው። ስለዚህ ከሁሉም ካራት የትኛው ጥሩ ነው ከተባለ 21 እና 22፣ 24 ካራት አሪፍ ነው። ገንዘብ ያላችሁ ልጆች እነዚህ ሶስቱን ብትገዙ አሪፍ ነው ማለት ነው። 18 ካራት አትግዙ እንግዲህ 18ቱ ካራት ኢትዮጵያ ይዛችሁ ብትገቡ ዝም ብሎ ነው። ማንም ማንም አይገዛችሁም ኢትዮጵያ 18ቱን ካራት። ለምን 18ቱ ካራት እና የሀገራችን ወርቅ አንድ አይነት ነው፣ ልዩነት ያለው አይመስለኝም። እንደውም ደግሞ የሳዑዲ ወርቅ ይሻላል። የሳዑዲ ወርቅ ብትገዙ 18ቱን ካራት ከምትገዙ የሳዑዲን ገዙ። የሁሉም ሀገር ወርቅ ልዩነት አለው፣ እንደ እንደየአገሩ ማለት ነው። ኢትዮጵያ የራሱ ወርቅ አለው። ሳዑዲ የራሷ ወርቅ አላት። ዱባይ፣ ሁሉም ሀገር የየራሱ ወርቅ አለው። ነገር ግን ቆንጆ ሀያ አንዱ ካራት የባህሬን ወርቅና ሀያ ሁለቱ ሀያ አራቱ ነው ማለት ነው። ገንዘባችሁን ካወጣችሁ አይቀር ደህና ነገር ላይ አውጥታችሁ የሆነ ነገር እንኳ ቢፈጠር እንደ እናንተ አውጥታችሁ ትሸጡታላችሁ ማለት ነው። ጉድ ቤተሰቦቼ፣ እንግዲህ ተዛሬ ይዤላችሁ የመጣሁት ይህንን ይመስላል። እንደምትወዱት ተስፋ አለኝ። በሌላው ጋር ደግሞ ያለውን አዲስ ነገር በየነገው ይዤላችሁ ቀርባለሁኝ። የዋጋ ጭማሮ ወይም የዋጋ ቅናሽ ካለ ሁልጊዜም ለማቅረብ እሞክራለሁ። ኢንሻላህ እናንተም እኔን ማበረታታታችሁን እንዳትረሱ። እኔም ለእናንተ ጥሩ ነገር ለማቅረብ ኢንሻላህ። ጥያቄ ካላችሁም መጠየቅ እችላላችሁ፣ እመልሳለሁ። ሁላችሁንም እጅግ አድርጌ ያመሰግናለሁ።